በሀገራችን ኢትዮጵያ ባለፉት ዓመታት በተለይም ከ2012 ዓ.ም ጀምሮ እየተከሰቱ ባሉ ግጭቶች፣ ማንነት ተኮር ጥቃቶች ብዙ ሰብዓዊ ጉዳቶች ደርሰዋል። በተለይ ማንነት ተኮር ጥቃቶች የሚያተኩሩት በኦርቶዶክሳውያን ላይ በመሆኑ ቤተ ክርስቲያን ብዙ ፈተናዎችን እያሳለፈች ትገኛለች። ባለፉት ቅርብ ዓመታትም ዘመነ ሰማዕታትን በሚያስታውስ ሁኔታ በአማኞቿ በገዳማትና አብያተ ክርስቲያናት ላይ ከፍተኛ ጉዳት ደርሷል። የተወሰኑትን እንኳን ለማየት ብንሞክር በ2012 ዓ.ም ምረት በዶዶላ፣ ወሊሶ፣ በሻሸመኔ በሐረርና አካባቢዋ በኦርቶዶክሳውያን ላይ የተፈጸመው ጥቃት የማይጠፋ ጠባሳን ጥሎ አልፏል። ከዛም በ2013 ዓ.ም ምረት ባጋጠመው የሰሜን ኢትዮጵያ ጦርነት፣ አሁንም ድረስ በአማራና በኦሮሚያ ክልል በቀጠለው ጦርነት ምክንያት እልፋይላፍ ምእመናንና ገዳማት የማያዳግም ጉዳትን አስተናግደዋል። ጉባኤ ቤቶችም ተፈተዋል። እንዲሁም በሌሎች አካባቢዎች መነሻ ምክንያቱንና አይነቱን በመቀያየር ሰብአዊ ቀውሱ ተባብሶ ቀጥሏል። በዚህም በርካታ ምእመናንና ካህናት የሞት የአካልና ስነ ልቦናዊ ጉዳት ደርሶባቸዋል። እድለኛ ሆነው የተረፉትም ስደትን አማራጫቸው አድርገው በማይመችና ለሰው ልጆች አኗኗር በማይመጥን ሁኔታ ሕይወትን እንዲገፉ ተገደዋል። ከየት አካባቢ ነው ወደዚህ በምን ምክንያት ወደዚህ መጡ? እዛስ እንዴት ነበር ኑሮ? የሚለው ከነኝ ጋራ ነበር። ያው የሜሌ ነው፣ አንድ ላይ ነው ኑሯችን ነበር። እነሱ ሲፈናቀሉ እኔ ተፈናቅል የመጣሁ። እዛ ከአካባቢው ማኅበረሰብ ጋር የነበራችሁ ኑሮ እንዴት ነበረ? ከምጣታችሁ በፊት ገር፣ እዚያም ያለው ኑሮ ያው እንደው ቤትም አለኝ ነበር እዛው፣ ይች እያሰናዳችልኝ እንትን እያልኩ ነበር ኑሮዬ። አሁን ተፈናቀሉ እነሱ ሲወጡ እኔም ወጣሁ። ማምነ ያለ ነው። እብርድ ላይ ነው ጤንነት ምን ይገኛል? ሆዳችን እንዳይጎድል እንዳይበርደን ነው እንጂ ጤንነትማ ምን እብርድ ላይ ቁጫ ያለ ሰው ምን ጤና አለው? ምድር ዘመረት ይልህ ራሱት ይረግጡት ውሃ ነው የሚሆነው። በችግሩ ዙሪያ ለመወያየትና ገቢ ለማሰባሰብ ማኅበረ ቅዱሳን አውሮፓ ማዕከል ጁን 21 2025 ዙም ሚቲንግ ስላዘጋጀ ከስር በተቀመጡት አድራሻዎች እንድትሳተፉ ጥሪ እናስተላልፋለን። ድጋፍ ለማድረግ የተቀመጡትን የማኅበረ ቅዱሳን አውሮፓ ማዕከል የባንክ አድራሻዎች መጠቀም የምትችሉ መሆኑን እየገለጽን እንዲሁም በዋትሳፕ በቴሌግራምና የሞ አድራሻዎቻችን ልታገኙን ትችላላችሁ። ማኅበረ ቅዱሳን አውሮፓ ማዕከል